ለምን እያስተጋባ ነው? እኔ አልገባኝም እኮ ምን ሽ ነው? በሌላ ስልክ አልገባው ላይቭ። ወይ ኤርሚጋ ኦፍ ነው? አንዴ ኤርሚጋ ሂዱና

ላክለት ኦፍ አድርገ ወል እየጠበቀ ነው በሉት። ለምንድን ነው ኦፍ የሆነ ያልገባኝ። ኤርሚጋ ሪኩዌስት ኦፍ ነው በሉት። የስተካከለ ይመስለኛል። እስካሁን እንትን አይልማ አያስተጋባማ።

እኔ ጋር ኖርማል ነው ምን የሚያስተጋባ ነገር የለም እሺ ኤርሚ ጋር ሂዱና እንትን በሉ ቆፍ ነው በሉት ለኤርሚ ወይ ላክልኝ

ወፍ አድርጎታል እና እንትን በሉት